የለውጡ መንግስት ባለፉት ሰባት ዓመታት በሀገሪቱ የሚገጥሙ ተግዳሮቶችን በመቋቋም በተሰሩ ስራዎች ውጤት መምጣቱን የገለጹት የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ ኃላፊ፣ አቶ ታምሩ ታፌ በክልሉ በተለይም የህዝብ ጥያቄ የሆነውን የመንገድ መሰረተ ልማት ከማሟላት አኳያ አመርቂ ስራዎች መሰራታቸውን ገልጸዋል። ክልሉ ከተመሰረተ ወዲህ 9638 ኪሎ ሜትር መንገድ መሰራቱን ኃላፊው ለጣቢያችን በሰጡት መግለጫ አመልክተዋል። ከህዝብ ጋር ውይይት ተደርጎ ወደ ሰባት ከተጠየቁ የልማት መሰረተ ልማት ጥያቄዎች አንዱ ሆኖ ከተጠየቁ አንኳር አንኳር ጥያቄዎች ከተባሉ ከሰባቱ ከተለዩት አንዱ መንገድ ነው። መንገድ ደግሞ ቅድሚያውን የያዘው ማለት ነው። ክልል ከሆን ወዲህ በተለይ ስንመለከት ወደ 9638 ኪሎ ሜትር ተሰርቷል። 5938 ኪሎ ሜትር በገጠር መንገድ ደረጃ በዩራፕ ደረጃ እንደዚሁም 454 ነጥብ 42 ኪሎ ሜትር በጥቅሉ 963.8 ኪሎ ሜትር ነው የተሰራውና እንዳገርም ጭምር ትልቅ እምርታ ማምጣት የተቻለበት ዘርፍ እንደሆነ ማየት ይቻላል። በግንባታ ላይ ያለና ያልተጠናቀቀ 273.6 ኪሎ ሜትር የመንገድ ግንባታ መኖሩንም ኃላፊው ገልጸዋል። ግንባታው በክልሉ መንግስት ከግማሽ ቢሊየን ብር በላይ ድጋፍ ተደርጎ መሰራቱን አቶ ታምሩ ተናግረው የጥገና ስራዎችም ትኩረት ተሰጥቷቸዋል ብለዋል። ከህብረተሰብ ተሳት ባለፈው ውጪ በበጀት ደረጃ ስንመለከት ከግማሽ ቢሊየን ብር በላይ ባለፉት አመታቶች በመንግስት በክልሉ መንግስት ድጋፍ ተደርጎ እየተሰራ ነው የቆየው። በዚህ ዓመት ግን በተለየ አግባብ የሪካ ፕሮግራም የሚባለውን ጨምሮ ወደ 1 ቢሊዮን 98 ሚሊዮን 505,400 ብር አካባቢ መንገድ ላይ ኢንቨስቲ እየተደረገ ያለበት ሁኔታ ማየት እንችላለን ማለት ነው። ሁለተኛው ጥገና ነው። ከጥገና አንጻር ስንመለከት በየአመቱ ከአራት መቶ እስከ አምስት መቶ ኪሎ ሜትር በአማካይ የግንባታ የጥገና ስራ ይሰራል ማለት ነው። ከመንግስት ይወጣ የነበረ አርባ ሚሊዮን ብር ያስቀረ በህብረተሰብ ተሳትፎ አንድ ሺ ስምንት መቶ ዘጠና ስምንት ኪሎ ሜትር መንገድ መገንባት መቻሉንም ኃላፊው አብራርተዋል። መነሻ ላይ በዚህ ዓመት ሶስት ሺ ሁለት መቶ ሀያ ሁለት ኪሎ ሜትር ነው አቅደን የገባ ነው ማለት በክልል ደረጃ በህብረተሰብ ተሳትፎ የሚሰራ ስራ ማለት ነው። ስለዚህ ከዚህ ውስጥ አንድ ሺ ስምንት መቶ ዘጠና ስምንት ኪሎ ሜትር ህብረተሰቡ በራሱ ጉልበት ከ ከአርባ ሚሊዮን ብር በላይ በሚገመት ወጪ የመንግስትን ወጪ ከመንግስት ጋር ዘና የወጣ የነበረውን ማዳን የተቻለበት ነው። በስካሁኑ በተሰራው ስራ ውጤት መጥቷል ያሉት አቶ ታምሩ በሂደቱ ተግዳሮቶች መኖራቸውንም አክለዋል። የኮሪደር ልማትን መሰረት ተደርጎ የማዕድን መሰረተ ልማትን መሰረት ተደርጎ ከፍተኛ የማሽነሪ ደማንድ በአገሪቱ ላይ ጨምሯል። ይሄ ከመጨመሩ ጋር ተያይዞ ማግኘት እጅግ በጣም ቻሌንጅን የሆነው ሶ ባለው ቀዳዳ ሁሉ ተጠቅመን ያለውን ወደ ስራ ለማስገባት ጥረት አድርገናል። አርድ ከረንሲ ከመጨመሩ ጋር ተያይዞ የማዕቀፍ ግዢ ጭምር ስለሆነ በማዕቀፍ ግዢ ደረጃ ቢሮችን እኛ ቀጥታ ሄደን መግዛት አንችልም። ስለዚህ ከሱ ጋር ተያይዞ በወቅቱ የግዢ አቅርቦቱ እየቀረበ ስለ አይደለ በመንገድ ስራው ላይ ትልቅ ጫና አለው ማለት ነው። ሶስተኛው ተግዳሮታችን የአየር ጸባይ ነው። በጥቅሉ ግን በመንገድ መሰረተ ልማት የተሰጠው ትኩረት ከፍተኛ ነው። ቢሮችንም በዛ ልክ የተሰጠውን ኃላፊነትና ተልእኮ ለመወጣት እየተረባረበ ነው ያለው።